ሩትና ካሌብ ተሞሸሩ። አባባ ከሚባለው በላይ በደስታ ተሞላ። የሚገርመውና የሚደንቀው ነገር ዳኒ እና ኤዱዬ ታረቁ። ከዛም በመቀጠል ዳኒና ኤዱ ለሰርጉ ሚዜ ሁነው ደስ በሚል ሁኔታ አሳልፈዋል። አባባ የረጅም ጊዜ ምኞቱ እና ስኬቱ ዛሬ ስለተሳካለት እጅጉን በጣም ደስ አለው። ትሁት ደግሞ ከቤት ሰራተኝነት ወጥታ የቤትማ ቤት የሆነችበት አጋጣሚ ተፈጠረ። አባባ ከደስታው ብዛትና ከደስታው አንጻር ሽማግሌ ወደ ትሁት አባትና እናት ቤት አስልኮ እነሱም ደግሞ ልጃችንን ሰተናል፣ በጣም ደስ ብሎናል ብለው ምላሹን ተሰጡ በኋላ አባባ ሀብትና ድርጅቱን እንዲሁም ቤቱን በደስታ ለነሱ በሽማግሎቹ ፊት ፈርሞ ለልጁ ካሌብና ለትሁቴ አስረከባቸው። ዳኒም አባዬ፣ እስከ ዛሬ ድረስ ወጣትነትና ጊዜን ሳልጠቀም ከአንተ ጋር ተቀምጬ ደስ የማይሉ ነገር ተናግሬሃለሁኝ፣ በጣም ይቅርበለኝ። ዛሬ ግን አንተን የበደልኩህንና ልጅህን የበደልኳችሁን በደል ለመካስ ለካሌብ ወንድሜ ሁኜ ወንድሙ ሁኜ ሚዜ እሆናለሁኝ ብሎ ቃል ገባ። ዳኒም በቃሉ መሰረት ለካሌብ ሚዜ ሆኖ ደስታቸውን ተካፈለ። ኤዱዬም ከምንም በላይ የትሁቴ ከካሌብ ጋር ስለተጣመረች ደስ ብሏት ሚዜ ሁና አሸ ወይና ወይን ስትል ዋለችበት ማለት ነው። አባባ ከምን ጊዜውም በላይ በደስታ ተሞልቶ የኔ ልጅ ካሌብ፣ ካሁን በኋላ ብሞት እንኳን ምንም አይቆጨኝም፣ ያንተ የልጄን ደስታ ስላየሁ እጅጉን በጣም ደስ ብሎኛል። በዛ ላይ ደግሞ ስነ ስርዓት ካላት ልጅ ከትሁት ጋራ ትሁት ማለት እኔ ዛኔ ዊልቸር ላይ ተቀምጬ የስቃይ ጉድ እያበላኝ በነበረ ጊዜ ዳኒም ሆነ ቲና ብዙ ስቃይን አብልተውኛል፣ ብዙ መከራና ጉዳጉድን አይቼበታለሁ። እሷ ግን እየተከላከለች አባዬ ምን ላድርግልህ አባዬ ምን ልሁን እያለች እነሱን ስትዋጋና ከባድ ነገሮችን ስታሳልፍ ነበር። ዛሬ ላይ ደግሞ እንደምሳሳላትና ምን ነው ለልጅ ሚስት በሆነች ብዬ ስመኝ ምኞቴ ተሳክቶልኛል ብሎ ደስታውን ቦረቀ ማለት ነው። ሰላም ሰላም ሰላም! ውድ የተከበሯችሁ የሌይላ ኤንድ የመሀመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁት ድራማ እንደ ቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱን እጅጉን በጣም እናመሰግናለን። ሀሳብ አስተያየታችሁንም ኮሜንት አስቀምጡ። ዛሬ ትሁት አለሟን ያየችበት ካሌብም ደግሞ ከብዙ ፈተና በኋላ የሚወዳትን ትሁት የተጣመረበት ቀን ነው። አባባ ከምን ጊዜውም በላይ በደስታ ፊቱ ተሞልቶ ያለውን ሀብትና ንብረት ለትሁትና ለካሌብ አውርሷል ማለት ነው። ቲና ይሄንን ጉድ ስታይና ስትሰማ ካሌብን በጭራሽ አልፈታውም እያለች በቀለዋለሁኝ፣ አባባን በመርዝ ደፈዋለሁ እያለች ስትል የነበረችው ሴትዮ ዛሬ ላይ ምንም ነገር ሳይ ሳይሳካላትና ምንም ነገር ሳታገኝ እራሷን በገዛጇ እጇ አጥፍተዋለች ማለት ነው። እንግዲህ ቲና ጣፈንታዋ ይሄ ሆኗል፣ ወይ ከዳኒ አልሆነች ወይ ከካሌብ አልሆነች፣ ወይ ከአባባ ጋር ፍቅር የላት፣ ከማንም ጋር ሳትስማማ በባዶ ሜዳ ራሷን አጥፍተዋለች ማለት ነው። ትሁት መታገስ ዋጋ እንዳለው ሳታስበው፣ ምክንያቱም ያኔ በልቧ ካሌብ ልትወደው ትችላለች፣ ግን አባባ በድንገት ይህን ነገር ያደርጋል ብላ ስላላሰበች በጣም ተደናግጣለች ማለት ነው። እውነት ነው በጣም ያደናግጣል። ሰርፕራይዝ ነው ያደረጓት። አባባ በተደጋጋሚ ትሁትን ካሌብ ሲያስቀይማት ተውባክህ ትሁቴ እኮ የእኔ ልጅ ናት። ባልወልዳትም ከአንተ ብትበልጥ እንጂ አታንስም። አንተ አንድ ቀን ዳኒና ቲና እንደዛ ሲጫወቱብኝ አባዬ ምንድን ነው ምን ነህ ነው ብለህ ሳትል፣ እሷ ግን ብዙ ዋጋና መስዋዕትነት ከፍላለች ካሌብ እውነቱን ስነግርህ እኔ ትሁቴን ስትናገርብኝ ይከፋኛል፣ እያለ እየተከላከለላት ነበረ። ዳኒና ቲና እንግዲህ ተለያይተዋል። የተለያዩበትን ምክንያት ኤደን ከዳኒ ጋር ስትጣላ፣ ስሚ ቲና፣ እኔ አንቺ ጋ የቀረብኩሽ አፍቅሬሽና ወድጀሽ ሳይሆን ለገንዘብ ጥቅም ብቻ ነበር። እሱም ስላልተሳካ የምወዳትና የምሳሳላትን ፍቅሬን ፈጽሞ ላጣት አልፈልግም የተፈጠረውን ክስተት ሁሉ አስተካክለን ከኤዱዬ ጋር መመለስ እፈልጋለሁ። ከአሁን በኋላ ከአንቺ አይነት ሰው በፍጹም አብሬ ልቀጥልም አልችልም። እስካሁንም ያደረኩትን ነገር አባባና ካሌብን ይቅር ብዬ የራሴን ሕይወት ልጅነቴን ሰርቼ ተሯሩጬ የመወዳትን ፍቅሬን ማስተዳደር አለብኝ ብሎ ወሰነ። ቲናም ደግሞ ያናደዳትና ያበሳጫት ነገር ከካሌብ ጋር መለያየቱ ሳይሆን ዳኒ የተናገረው ንግግር እጥፍ ድርብ ልቧን ሰብሯታል። ቲና እንደምናውቃት እንግዲህ አባባ ቤቱም ፈርሞ ሰጠኝ እያለች በደስታ ስትቀውጠው ኑራ ከቤት ለቃ ከቤት ወጥታ ዘና ፈታ ስትል ኑራ መጨረሻ ላይ ከምኑም እንዳልሆነች እና እንዳላገኘች ስታውቀው ጨልላ ጨልላ መጨረሻ ላይ ተረጋግታለች ማለት ነው። አባባም እንግዲህ ሰርፕራይዝ ነው ያደረጓት። ትሁትንና ካሌብን ዛሬ እራት ምጋብዛችሁ እኔ ነኝ፣ እራት እንዳሰሪ ትሁቴ ብቻ አንቺ ራስሽን ዝንጥ አድርገሽ ለራስሽ ጊዜ እንድሰጭ ይፈልጋለሁ ብሎ አላት። እሷም እሺ አባያን ተካልት ችግር የለውም አለችና ካሌብንና ትሁትን አባባ የራት ግብዣ አደረገ። በራት ግብዣው ላይ እንግዲህ ካሌብ ትሁት ላይ ያለውን ስሜት ለአባቱ ሲነግረው፣ አባቱ ደግሞ ትሁትን ነው ምድርህ እጅግ በጣም ጥሩ ልጅና አስተዋይ ልጅ ኮናት ምን ይወጣላታል እያለ ነገረው። በድንገት ደግሞ አባባ ማጣመር ስለፈለገ ቶሎ ብሎ ሽማግሌ ልኮ ትሁትንና ካሌብን አለማቸውን አይተዋል ማለት ነው። ኤዱ በመጨረሻ ዳኔን ይቅርብ ትለውም ውስጧን ከፍቷት ነበር። እሱም እንግዲህ ምንድ ነው ዳኒ ሌላ ፍቅረኛ እንዳለው እንዲሁም ደግሞ እህቴን እህቴናት ብሎ ያለው ቲና ፍቅረኛው እንደሆነች ካሌብ ለኤደን ሲነግራት ራሷን መቆጣጠር አቅቷት ነበር። ትሁትንም እንዳጋጣሚ ያገኘቻትና ትሁቴም ደግሞ የሆነውን ነገር ነገረቻት። የሰማሽው ነገር እውነት ነው፣ ቲና ቲና እውነት የካሌብ ፍቅረኛ ናት አለቻት። አዎ፣ ምን ነው ግን አንድ ማወቅ ያለብሽ ነገር ኤደን አለቻት። እሺ፣ ምንድን ነው? ካሌብ እንደምታስቢው ሰው አይደለም። በጣም ጥሩና ሚስኪን ሰው ነው። ሲቀጥል ደግሞ ዳኒም ደግሞ ወደዚህ ስራ ላይ የመጣው ቲናን አፍቅሯትና ወዷት ሳይሆን ገንዘብ አግኝቶ አንቺን ደስተኛ ለማድረግ ነው። ታይ እንጂ ትውቴ ልቤን፣ አትስበሪው የሰው ትዳር አበላሽቶና የሰው ብር ዘርፎ ነው እንዴ እኔን የሚያስደስተው? እሱ የመሰለው እንደዛ ነው። ይህን ደግሞ አንቺ ስለማታቂ እሱ ቆይ ዛሬ ቆይ ነገ እያለ ሲልሽ የነበረው ከአባዬ አራት ሚሊዮን ብር አገኛለሁ እንዲሁም ደግሞ ቲና ጋር አብረው ቤቱን እናገኛለን የሚል ስሜት አድሮበት ነበር። አሁን ላይ ግን ምንም እንዳላገኝና አባዬም ደግሞ እጣ ሲያወጣለት ብሩ እንዳልደረሰው ተስፋ ቆርጦ ተቀምጧል። ከአሁንም በኋላ ተመካክራችሁና ተስማምታችሁ አንድ ላይ ብትሆኑ በጣም ደስ ይለኛል። ዳኒ በጣም ነው የሚወድሽ ኤዱዬ፣ ብላለቻት ታይተውት እንዲህ እያልሽ የደማውን ልቤን ለማራራት አትሞክሪ። ከኔ ምን አቶ ነው? እኔ እኮ በድህነታችን አብረን እንኖር ሰርተን እንለወጣለን ነገ የተሻለ ነገር እንሆናለን፣ በቃ የሰው ገንዘብ አይሆንም እያልኩ ስል ነበር። እሱ ለካ በግልባጩ የሰው ሚስት እያማገጠ ነው እንዴ! ምን አይነት ጉር ነው የገባሁት ብላ በጣም ተናደደች። ትሁቴም ኤደንን ለማረጋጋት ሞከረች፣ መጨረሻ ላይ ትታት ሄደች። ተመልሳ መታ፣ ኤደን አባባን እውነታውን ታባባ አንደበት ሰማች፣ ተናደደች። አባባም ደግሞ የኔ ልጅ ምንም ማድረግ አይቻልም፣ እኛ ከምንነግርሽ በላይ አንቺ ባይንሽ የምታየው ነገር ይጠቅማል ብለን ነበር። ያንንም ደግሞ ካሌብ ፈጥመው ቢነግርሽም ላንቺ እንግድህ ብሶትና ችግርሽን ሳትናገሪ ማወቅሽን ሳታሳይ ብትከታተዩ በጣም ደስ ይለኛል። ዳኒ ጥሩ ልጅ ነው። ከቲናም ጋር የተጣበቀው ወዷትና አፍቅሯት አይደለም፣ ለአንቺ ሲል እንደሆነ በተደጋጋሚ ተናግሯል። ኤደንን የሚነካብኝ ሰው ሞቴን እመርጣለሁ እያለ ነው የሚለው እና ስለዚህ ይሄ ነው እውነታ። ወይኔ ልጅ ከዛ በተረፈ ደግሞ ትዕግስት አድርገሽ የዳኒንና የቲናን መጨረሻ ማየት ትቻለሽ። ካሌብም እኮ የእኔ እህት መስላ ወይም የሴት ቀሚስ ለብሶ ገብቶ ሲከታተላቸውና ሳያቸው ነበር። ግን ይባስ ብለው እነሱ አልጋ ላይ ተኝተው እየማገጡ እሷን ውጪ ብለው ነው ደብድበው ከክላስ ያስወጡት። መጨረሻ ላይ ትዕግስቱን ሲያጣ እሱም መክተፊያ ስለት ይዞ ወደ ምኝታ ክፍል ሊገባ ሲል ትሁትና ኔነን እያተረፍ ነው። ትግስት ካለሽ ብዙ ነገር ታያለሽ፣ ብዙም ነገር ትማሪያለሽ። ይሄን ነው እምልሽ የኔ ልጅ። አንቺ በጣም ጥሩ ልጅ ነሽ፣ የምትፈልጊውም ነገር ካለ ከጎንሽ ነኝ፣ ብሎ አባባ ኤደንን አረጋጋት። እሷም አባዬ በጣም አመሰግናለሁኝ፣ ግን በሰዓቱ ተነግሮ ቢሆን እስካሁን ድረስ እንኳን የራሴን ውሳኔ ውስን ነበር ብላለች። ያም ሆነ ይሄ መልሰው ታረቁ። ደስ ይላል። ካሌብና ትሁት አንድ ላይ በመሆናቸው እጅግ በጣም ደስ ብሎናል። አባባ በተደጋጋሚ የዳኒን ፍቅረኛ ከካሌብ ጋር አብረው እንዲሆኑ በሚያደርግ ጊዜ እውነት ኤዱ ሊድራት ነው ብለን አስበን ነበር። ትሁት የከፈለችው ዋጋ ከዚህም በላይ ይገባታል። እንግዲህ አባባን ተንከባክባ ከቲናና ከዳኒ መጥፎ ድርጊት ሁሉ ተቆጣጥራ እዚህ ያደረሰችው እሷ እንደሆነች በተደጋጋሚ እሱም ተናግሯል። የአባባ የራት ግብዣ ፕሮግራም እንግዲህ ዳኒ እና ቲና ሳይኖሩ ካሌብንና ና ትሁትን የጋበዙበት ምክንያት አይኑ እንዲገለጥና ና ትሁትን በፍቅር እንዲያዝ ስለፈለገ ነው ወይ የአባባ ጥበብ እጅጉን በጣም ነው የሚለየው። ቲና ደግሞ ከሁሉም ነገር ሳትሆን በባዶ ታንጨርጭራ ባዶ ስትሆን እጅግ በጣም ደስ ብሎኛል። አባባ ከዚህም በላይ ብዙ ነገር እያስተማሩ ዘና ፈታ እያደረጉ እውቀት እየሰጡን ይገኛሉ። ውድ የተከበራችሁ የሌላ የቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት ደግሞ በጉጉት እስከምንገናኝ ድረስ የቲናንም መጨረሻ አይተናል። ቀጣይ ፓርት እስከምንገናኝ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ